እኔ ቆሜ ለመስገድ ወገቤን ያመኛል እንዲሁም እግሬና እጄንም እንደዚሁ ቁርጥማት ያመኛል ቁጭ ብዬ ብሰግድ ሶላቱ ይበቃልኛል ወይ ቆሜ ስሰግድ ምንም ሁሹዕ የለኝም ከህመሙ የተነሳ ቶሎ ለመጨረስ ነው የምጣደፈው እንዲሁም ሶላቱ ይሳሳትብኛል ይሄ በሽታ ብዙ አመት የሆነኝ ነው አላህ ፊያ እንዲያደርገኝ በመልካም ዱዓችሁ አስታውሱኝ የሚል ጥያቄ። ነጃሳ በምናጥብበት ሰዓት የሚወርደው ውሃ ቢነካን ወይም ቢረጭብን ይነጅሳል? ያብራሩልኝ። ሲወርድ የሚፈሰው ውሃ የነጃሳው ከለርም ሆነ ሽታ የለውም የሚል ጥያቄ። ስራዬን ለአላህ ብዬ ስሰራ ሸይጣን ይወሰውሰኛል ስራዬን ሁሉ ለሰው ብዬ እንድሰራ እንድሰራና የሰውን አድናቆት እንድፈልግ ያደርገኛል ይሄኔም ሽርክ ላይ የወደኩ ስለሚመስለኝ ላለመስራት ወደኋላ እላለሁ። ይህንን ነገር ለማቆም ምን ማድረግ አለብኝ? ምክር እፈልጋለሁ የሚል ጥያቄ። በእኛ አካባቢ ሰው ሲሞት ሶስት ቀን አቆይተው ነው የሚቀብሩት። ለምሳሌ ሮብ ማታ ቢሞት ጅሙዓ ይቀብሩታል። እናም የጅሙዓን በረካ አገኘ ይላሉ። ይህስ አባባል ትክክል ነውን? ጅሙዓ የሞተ ሰው የተለየ ነገር አለውን? ያብራሩልን የሚል ጥያቄ።

ቆሜ ስሰግድ ምንም ኹሹዕ የለኝም። ከህመሙ የተነሳ ቶሎ ለመጨረስ ነው የምጣደፈው። እንዲሁም ሶላቱ ይሳሳትብኛል። ይሄ በሽታ ብዙ አመት የሆነኝ ነው። አላህ ፊያ እንዲያደርገኝ በመልካም ዱዓችሁ አስታውሱኝ፣ የሚል ጥያቄ ነው። ነስአሉላህ ለና ወለኩም ወሊጀሚዕ መርዳ አልሙስሊሚን አሽፋ ወልዓፊያ። ለሶላት መቆም፣ ሶላትን ቆሞ መስገድ የሶላት መሰረት ነው ነገር ግን። አልቅያሙ መዓል ቁድራ ነው የሚባሉ አቅም ካለ ነው መቆሙ። የሶላት መሰረት ነው፣ ካልቆሙ ሶላት ይበላሻል። የሚባሉ ቆሞ መስገድ የማይችል ሰው ቁጭ ብሎ መስገድ፣ ቁጭ ብሎም የማይችል ሰው ጋደን ብሎ ተንጋሎ መስገድ ይችላል። ነቢዩ ሶላት ወሰላም ዕምራን ብን ሑሰይን ለሚባል ሶሐቢ ቆመህ ስገድ፣ ካልቻልክ ቁጭ ብለህ ስገድ፣ ካልቻልክ በጎንህ ሆነህ ጋደም ብለህ ስገድ ብለዋል። ጥያቄው ላይ የተጠቀሰው ሁኔታ እዚህ ውስጥ የሚካተት ነው። በሽተኛ ህመም ያለበት ሰው ቆሞ ሲሰግድ ህመሙ የሚባባስበት ከሆነ አሊያ ደግሞ ማገገሚያ ጊዜው የሚራዘምበት ከሆነ አሊያ ደግሞ ሲቆም በጣም የሚቸገር ከሆነ ቁጭ ብሎ መስገድ ይችላል እና ኢማሙ ማሊክ ሌሎችም እንዳሉት። እንደዚሁ ደግሞ ህመም ያደመጡ የተሳቀቁ መስገዱ የሶላት አስኳል የሆነውን ሁሹዕን የሚያሳጣ ከሆነ ቁጭ ብሎ ልብን ሰብስቦ በሁሹዕ መስገዱም የተሻለ ይሆናል። ይህንንም የተለያዩ የፍቅህ ሊቃውንት በግልጽ ተናግረዋል። ሹዕ ከሶላት አላማዎች ግቦች መሃል አንዱ ነው። ሹዕ ማለት ልብ መሰብሰብ፣ አካላት መረጋጋት ማለት ነው። የሰው ልጅ ጤንነቱ የተሟላ ባለመሆኑ ምክንያት ሲቆም ስጁድ፣ ርኩዕ ሲያደርግ ሶላቱን ሳይሆን የሚያስበው ጤንነቱን ከሆነ የሚያስበው እጅግ በጣም የተቸገረ የተሰቃየ እንጂ ርኩዕ ስጁድ ማድረግ መቆም፣ መቀመጥ የማይችል ከሆነ ልቡን ሰብስቦ ቁጭ ብሎ መስገድ ይችላል። ይህን ማድረጉም የተሻለ ይሆናል። ሌላኛው ጥያቄ ነጃሳ በምናጥብበት ሰዓት የሚወርደው ውኃ ቢነካን ወይም ቢረጭብን ይነጅሳል? ያብራሩልኝ። ሲወርድ የሚፈሰው ውኃ የነጃሳው ከለርም ሆነ ሽታ የለውም፣ የሚል ጥያቄ። የሚታጠበው ነጃሳ የሚታይ ከሆነ መልክ ካለው አካል ቅርጽ ካለው እየታጠበ ሙሉ በሙሉ ሳይወገድ በፊት ወይም እስኪወገድ ድረስ የሚወርደው ውሃ ነጃሳ። ነጃሳው የሚታይ የሚነካ ነገር እንኳ ባይሆን እቃውን የነጀሰው የሚታጠበውን ነገር የነጀሰው ነጃሳ ተወግዷል ብለን እርግጠኛ እስካልሆነን ድረስ እስከዛ ድረስ የሚፈሰው ውሃም ከነጃሳ የተገኘ ስለሆነ ነጃሳ ነው የሚሆነው። ነገር ግን ከለርም ሽታም ከሌለው ነጃሳውም ሄዷል ማለት ነው ተወግዷል ማለት ነው። አላሁማ ኢላ ነጃሳው ከለርም ሽታም የሌለው ሆኖ እየታጠበ አልጠራም ነጃሳው አልተወገደም ተብሎ የሚታመኑበት ሁኔታ ካለ የሚወርደው ውሃም ነጃሳ ስለሚሆን ከነጃሳ ከራሱ እንደምንጠነቀቀው እየታጠበ ካለው ነጃሳ የሚወጣው ውሃም ይነጀሳልና መጠንቀቁ ግዴታ ይሆናል መረጨቱ ላይም ይሄ ነው የሚባሉ ተረጭቶ ልብስ ላይ ሰውነት ላይ የሚታይ ከሆነ በእርግጠኝነት እንደተረጨ ከታወቀ ነጃሳ ነው መታጠቡ መጠንቀቁ ግዴታ ይሆናል ሌላኛው ጥያቄ አያቴ ቀናትን የከፋፈለች ታሻርክ ነበረ በተለይ ማክሰኞና ሮብ ሰውም አታናግርም ነበር ለሷ አሷ ደቃ ማድረግ እችላለሁ የሚል ጥያቄ ይሄ ብዙ አላዋቂ ሰዎች በጀህልና ምክንያት ባለማወቅ ምክንያት የሚያጠፉት ጥፋትን ቀናትን ከፋፍሎ ዒባዳ ማድረግ የሆነ ቀን ላይ አልናገርም ከቤት አልወጣም ማለት ጃሂልያ ነቢያችን ሰለላሁ ዐለይሂ ወሰለም ተሰላለች ተብሎ ስለ አንዲት ሴት ሲነገራቸው ዒባዳ የሆነውን አጽድቀዋል ዒባዳ ያልሆነውን ውድቅ አድርገዋል ስለዚህ ከእለታት አንዱ ቀን ላይ ሰውን ሳያናግሩ መዋል ሳይቀመጡ ቆሞ መዋል ፀሐይ ላይ የተንቃቁ መዋል ከቀናቶች ማለ አንዱን ቀን ብቻ ነጥሎ የዒባዳ ቀን ነው ማለት ጅህልና። ነቢያችን ሰለላሁ ዐለይሂ ወሰለም በዲን በሸሪዓ ለየት ያለ ክብር ያለው ጁሙአን ቀን እንኳን ምሽቱን በልዩ ዒባዳ ማሳለፍ በሶላት ማሳለፍ ለየት ባለ መልኩ የሰገዱ ማሳለፍ ተከልክሏል፣ ተጠልቷል። በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የጁሙአ ምሽትን ሐሙስ ምሽት ጁሙአ ላይ ነጋበት ማለት ነው በዒባዳ መነጠል ለየት ያለ ሶላት መስገድ ለየት ያለ ዒባዳ ማድረግን ከልክሏል። በተለመደ መልኩ የሚሰግድ ሰው ይሰግዳል። መስገድ ይችላል። ሐሙስ ማታ ከመሆኑ አንፃር ሶላት ዐለ ነቢ ማብዛት የሚፈልግ ሰው ሱናውን በጠበቀ መልኩ በግሉ ሶላት ዐለ ነቢ ቢያደርግ ችግር የለውም። ነገር ግን ብዙ ሰዎች ጋር እንደሚታየው ሐሙስ ምሽት ለየት ባለ መልኩ ምግብ ደግሶ ለየት ባለመልኩ ጣን እያጨሱ ተሰብስቦ ጫት እየቃሙ በጋራ ሶላት ያሉ ማሳለፍ ተከልክሏል። ዒባዳው በመሰረቱ የተፈቀደ ቢሆነም ለየት ባለመልኩ ማከናወኑ ክልክል ያደርገዋል፣ ቢዳ ያደርገዋል። ሮበን ማክሰኞን፣ ቅዳሜን ለየት ባለመልኩ በዒባዳ በዱዓ እናሳልፋለን የሚሉ ሰዎች ቀኑን ለይተው ያከበሩ ነው። አንድ ነገር ለይቶ ለማክበር ራሱን የቻለ ደሊል ያስፈልገዋል። ቀናቶችንም ከአላህ ነጥቀው ለመኽሉቆች የሚሰጡበት ሁኔታ አለ። ማክሰኞ የሰይድና አገሌ ነው፣ ቅዳሜ የሰይዱና አገሌ ነው፣ ሐሙስ የነቢ ነው፣ ሰኞ የገሌ ነው ወይም የገሊት ነው የሚሉበት ሁኔታ፣ በዚህ ቀን ከቤት አልወጣም ሰው አላናግርም የሚሉበት ከዚህ ሁሉ አልፈው ሄደው ቀኑ የሱ ነው የሚባለውን ወሊ ወይም ሼክ የሚለምኑበት ሁኔታም አለ። የገሌ ቀን ነው ዛሬ ጤና ስጡኝ ገንዘብ ስጡኝ የሚሉበት ሁኔታ አለና ይሄ ይሄ ከልክ ያለፈ ጅህልና ነው። የአላህን ሀቅ ሌሎች መስጠት ነው። ለመኽሉቆች ለፍጡራን የሌላቸውን ደረጃ መስጠት ነው። አንድ ሰው ይሄን የሚያደርገው ከማወቁ ጋር ከሆነ ማስረጃ ደርሶት፣ ማስረጃ ማግኘት የሚችልበት ሁኔታ ላይ ከመሆኑ ጋር ከሆነ አባትነቴ ሲያደርጉ ስላየሁኝ ብሎ እምቢ ብሎ ከሆነ የሚያደርገው ይሄን የሚያደርግ ሰው በዚህ ድርጊቱ ውስጥ ግልጽ የሆነ ሽርክና ኩፍር ከነበረ ሽርክና ኩፍር እንደሆነም ተነግሮት እምቢ ብሎ ካደረገ ዱዓም ሰደቃም ምንም አይጠቅመው እስትግፋርም አይደረግለትም። ይሄን የሚያደርገው ሽርክ መሆኑን ሳያውቅ ማስረጃ ሳይደርሰው ከነበር ከነበረ አሊያ ደግሞ ሚደረገው ድርጊት ቢድዓ እንጂ ሽርክ ደረጃ ካልደረሰ ይሄ ወንጀል ነው፣ ቢድዓ ነው፣ ኩፍር ደረጃ ያልደረሰ ጥፋት ነው። ችግር ይደረጋል አይኖርም። ስለዚህ ማስረጃ ደርሷት ጥፋት እንደሆነ ከማወቅ ዋጋ ከነበር የምታደርገው ዱዓም እስትግፋርም ሰደቃም አይደረግም። ምንም አይነት ማስረጃ ካልደረሳት ማስረጃ የምታገኝበትም እድል ካልነበረ አካባቢው ላይ ዕልም ከሌለ ሚያስተምር ከሌለ ዳዕዋ ካልደረሰ በጥቅሉ እስልምና ላይ ከነበረችና ሶላት ከሰገደች የአላህን ብቸኝነት ካመነች የምታደርገው ነገር ከዚህ አይጋጭም ብላ በማመን በመገመት ከሆነ ያደረገችው ሶደቃ ቢደረግ እስትግፋር ቢደረግ ችግር አይኖረው الله <سؤال> تبارك وتعالى <سؤال> وما كنا معذبين حتى نبعث رسولا ولا ومن يشاقق الرسول من بعد ما تبين له الهدى ويتبع ገይረ ሰቢል ሙእሚኒን ንወልሂ ማተወላ ወኑስልሂ ጀሀነም ኢላ አኺሪል አያ ብሏል። ሰዎችን ማስረጃ ሳይደርሳቸው አስጠንቃቂ መልእክተኛ ሳይደርሳቸው በፊት አንቀጣም ብሏል። ሐቅ ግልጽ ከሆነለት በኋላ መልእክተኛውን የተጻረረ እሳት እናስገባዋለን ብሏል። ሐቁ ግልጽ ሳይሆንለት የተጻረረ ሸሪዓ ማይፈቅደውን ነገር ያደረገ እና እያወቀ በእምቢተኝነት ያደረገ አንድ አይደለም አላህ ዘንድ። ሌላኛው ጥያቄ እኛ አረብ ሀገር ሆነን የተለያዩ የሱና ትምህርቶችን እየተማረን ነው። ቤተሰቦቻችን ግን ያሻርጋሉ ስለማያውቁ አሁን ላይ የመከርናቸው ሽርክ ትተዋል። ነገር ግን ከሙሽሪክ የተወለደ ሰው ራሱ ሙሽሪክ ነው የሚል ሙሐደራ ሰማሁ። ሸሃዳ ማድረግ አለበት ያለዚያ ሙስሊም አይባልም አለኝ። ለእኔ ግራ ገባኝ። እንዴት ሙሽሪክ እንባላለን እኛ ሽርክና ቢድዓን ለይተን ያለን ሱና ተማሪዎች ሆነን ሳለ አስሉ

የሙሽሪኮችን የካፍሮችን ሕፃን ልጆቻቸውን አትግደሉ ሲሏቸው ሱሐቦች ሙሽሪኮችን ካፍሮችን ራሳቸውን እየተዋጋን እየተጋደለን ልጆቻቸውን እንዴት አንገድልም ብለው ሲጠይቋቸው እናንተስ ቢሆን የሙሽሪኮች ልጆች አልነበራችሁም እንዴ ብላዋቸው፣ ሰው ልጅ ሌላው ባጠፋው አንዱ አይጠየቅም። ወላ ተዚሩ ዋዚሩቱን ውጅራ ኡኽራ ተብሏል። በመሰረቱ ራሱን ወደ እስላም ያስተጋ በአላህ ሚያምን በአኼራ የሚያምን በቁርኣን በሐዲስ ሚያምን ሰው ከቁርኣን ከሐዲስ የሚያወጣን ነገር አውቆ ሆን ብሎ እስካላደረገ ድረስ ሙሽሪክ አይባልም። የሽርክ የኩፍር ተግባር ፈጽሟል የተባለ ሰው በሙሉም ያለምንም ቅድመ ሁኔታ ሙሽሪክ ሆኗል አይባልም። ድርጊቱ ሽርክ ነው ኩፍር ነው ማለት አንድ ነገር ነው። የሽርክን የኩፍርን ድርጊት የፈጸመን ሰው ሁሉ በኩፍርና በሽርክ መፈረጅ ሌላ ነገር ከተለያዩ ሐዲሶች እንደምንረዳው። በነቢይ ዘመኑ እንኳ አንዳንድ ያከፍራል ሊባል የሚችልን ድርጊት የፈጸሙ ሰዎች ተገኝተዋል፣ ግን ምሽርኮች ካፈሮች አልተባሉ። ካፈሮችን ዲን ላይ ነብዩ ሰሐቦች ላይ ማገዝ ሊያስብል የሚችልን ስራ የሚችልን ስራ የሰሩ ግለሰቦች ተገኝተዋል፣ ግን ሙሽሪክ ካፈር አልተባልም። ሌሎችም እምነቱ ድርጊቱ ክፍር ነው ሸርክ ነው የሚባልን ስተት ተሳሳቱ ሰዎች ነገር ግን እንደ ሸሪዓ ካፍር ናቸው ሙሽርክ ናቸው ያልተባሉባቸው ሁኔታዎች አሉ። በተለያዩ በሶይ ሐዲቶች የተነገሩ አይ ሶሐቦች የኋላ ላይ ሸሃዳ ስለያዙ ነው። እናንተ ሸሃዳ አልያዛችሁም። ሙሽሪክነታቸው የተረጋገጠ በመሆናቸው ሸሃዳ ይዘዋል። በመሰረቱ ሙስሊም የሆኑ ሰዎች የሽርክ ተግባር ላይ በመውደቃቸው ብቻ እነሱም ሙሽሪኮች ናቸውና ከነሱ የተወለዱ ሙሽሪኮች ናቸው ማለት ፈጽሞ አይቻል። ቢያንስ እንኳን ልጆቻቸው ዲንን አውቀዋል። ሱናን ተውሂድን እየተከተሉ ነው። ወደ ተውሂድ ወደ ዲን ስትገቡ እንደ አዲስ ሸሃዳ አልያዛችሁም እና እንደገና ሸሃዳ የያዙ ጋብቻችሁን አፍርሱ ልጆቻቸውም ትክክለኛ ልጆች አይደሉም ያሉ የሚያወሩ ሰዎች አሉ። አረ እንደው ለአኺራ የሚያስብ ሰው የሚሰማው ነገር ዲኑን ሊያበላሽበት አኺራውን ሊያበላሽበት ግራ ሊያጋባው እንደሚችል በማወቅ የሚያደምጠውን ይምረጥ። ለአኺራው የሚጨነቅ ሰው የተናገረን የጩኸን ሁሉ ከመስማት ጥንቃቄ አድርግ። የመረጠን እንስማ። የሙሽሪኮች ልጆች ስለሆናችሁ አስሉ ሙሽሪክ የሆነ ሰው ራሱ ሙሽሪክ ነው የሚለው ተናጋሪ የእሱ ቤተሰቦች ማን ናቸው? ምን አይነት ሰዎች ናቸው? ወይስ እሱ እንደ አዲስ ሸሃዳ ይዘው ነው? በምንስ ነው የእሱ ቤተሰቦች የከፈሉት? ሙሽሪክ ናቸው ካፍር ናቸው ሲባል መስፈርቱ ተሟልቶ ነው። ከተወበተ ከተመለሰ፣ አንድ ሰው በምንድን ነው አንድ ሰው ሙስልም የሚሆነው? ከዛስ በፊት ሙስልምነቱ የሚታወቅ ሙስልም ነኝ የሚል ሰው በምንድን ነው መቼ ነው የሚከፍረው? ብዙ መታያት መጠናት ያለባቸው ነገሮች አሉ። እንዲሁ ሚንበር ላይ ወጥቶ ወንበር ላይ ወጥቶ ከመናገር ብይን ከመስጠት በፊት ሙስልምነቱ የተረጋገጠ በጥርጣሬ ከእስልምና አይወጣም፣ ሙሽሪክ አይባልም። የሽርክን የኩፍርን ድርጊት የፈጸመ በሙሉ ያለ ቅድመ ሁኔታ ሙሽሪክ አይባልም። ሽርክ መሆኑን ያውቃል አስቦ ፈልጎ ነው ያለው በጀህልና ዑዝር ሰጠው ላይሰጠውም ብዙ የሚታዩ ነገሮች አሉ። እንዲሁ አፈነ ከፍቶ ማውራት የሚቀለውን ያክል መዘዙ አላህ ዘንድ ቀላል አይሆንም። وتحسبونه هينا وهو عند الله عظيم እናንተ እንደቀላል አድርጋችሁ ትገምቱታላችሁ፣ ነገር ግን እሱ አላህ ዘንድ በጣም ከባድ ነው ብሏል አላህ ተባረከ። ሰዎች ላይ ያለ እውቀት ፍርድ መስጠት ሰዎችን ከእስላም ማስወጣት ከሱና ማስወጣት ሐዋን ስሜትን ተከተለን አለያ ደግሞ ከልክ ባለፈ ድፍረት ዝም ብለን እናገር አይገባ አፋችንን ያለ በቂ እውቀት ያለ እርግጠኝነት እንዳንከፍተው ነው አላህ ተባረከ ወተዓላ ሁለት በሮች ነው የገጠመለት፣ ጥርሶችን፣ ከንፈሮች። ወላ ተቅፉ ማ ላይ ሰለከ ቢሂ ዒልም ማናውቀውን ነገር እንዳንከተል እንዳንናገር አላህ ተባረከ ወተዓላ አስጠንቅቆናል። አላህ ሀራም ካረጋቸው ነገሮች ሁሉ ከባዱ አላህ ላይ ያለ እውቀት መናገር እንደሆነ የሚያሳይ የቁርአን አንቀጽም አውርዷል። አንድ ሰው በአንዲት ንግግር ምክንያት ከምስራቅ እስከ ምዕራብ የሚያክል ርቀት ያለው የጀሀነም ቁልቁለት ላይ ሊደፋል ሊወረወር ይችላል፣ ብሎ አነቢ ሰላቱ ወሰላም ሳያረጋግጥ ሳያጣራ በሚናገረው ንግግር ምክንያት ብሎ አነቢ። ወላሂ አላህ እገሌን አይምረውም ብሎ አንድ ሰው ተናገረ። አላህ ተባረከ ወተዓላ ማን ነው እኔ ላይ ራሱን የሚሾም በእኔ ምሎ አላህ እገሌን አይምረውም የሚለው መማር አለመማር የሰዎችን ፍጻሜ መጨረሻቸውን ማወቅ መወሰን የእኔ ስልጣን ነው የእኔ ስራ ነው። እንግዲያውስ ወላሂ አላህ እገሌን አይምረውም ያልከው ሰው ሆይ አይምረውም ያልከውን ሰው ምሬዋለሁ፣ የአንተን ግን ሥራ ህን አበላሽ ይችባሃለው አለ አላህ ብለው ነቢዩ ሰላቱ ወሰላም። ስለዚህ ዝም ብለው የሚናገሩ ሰዎች አላህን ሊፈሩ ጥንቃቄ ሊያደርጉ የሰዎች የአኼራ ማንነት ምንነት ላይ ውሳኔ ከመስጠታቸው በፊት የጀሀነም ሲራጥ ላይ ቆመው ያወሩ እንዳለ ሊያስቡ፣ ሙሽሪክ ካፍር ያልሆነን ሰው ካፍር ሙሽሪክ ያለ ቃሏ ወደ ሰማይ እንደምትወጣ የተባለው አካል ሙሽሪክ ካፍር ሆኖ ካልተገኘ ወደ ራሱ ወደ ባዩ እንደሚመለስ ጠንቅቆ ማወቅ እኛ ሰዎችን ከእስላም ማስወጣት ሳይሆን አላማችን በተቻለን ያክል በግልጽ ከእስላም መውጣታቸው እስካልተረጋገጠ ድረስ እስላም ውስጥ ማቆየት እንደሆነ የኛ ግዴታ ልናውቅ ልንረዳ ይገባናል። አድማጮችም ትምህርት የሚፈልጉ ሰዎችም የተናገረን ሁሉ ለስሙ ቃል፣ አላህ ቃል ረሱሉላህ ያለን ሁሉ ያልተገነዘበውን ያልተረዳውን እንዲሁ አረብኛ ስላነበበ ያውም ደግሞ አረብኛውን የሰባበረ ክታብ ይዞ ስለተናገረ ብቻ ከመስማት ልንጠነቀቅ ይገባናል። ቢባል እንኳ ሙሽርክነታቸው የተረጋገጠ ወላጆች ልጆች ናችሁ ቢባል እንኳ አንድ ሰው ሐቅን አውቆ፣ ሽርክን አውቆ፣ ክፍርን አውቆ ከዛ ወጥተው ሶላት ሲሰግድ የመጀመሪያው የሚሰግደው ሶላት ውስጥ ሸሃደተይን ስላለ ሙስሊም ይሆናል። እንደ አዲስ ሸሃዳ ይዞ ወደ እስላም መግባት አለበት የሚባለውም በትክክል የሚያከፍር ነገር ማድረጉ ከእስላም የሚያወጣን ነገር ማድረጉ የተረጋገጠ ግለሰብ በሚሆንበት ጊዜ ነው። ስለዚህ ሁሌ መደናገር እንዳይኖር የተክፊር ስሜት ያላቸው የኸዋርጅ ስሜት ያላቸው ሰዎችን ማወቅና ማራቅ መጠንቀቅ ያስፈልጋል አላህ ተባረክ ተዓላ ከመፈተን ከመፈተን ያለውቀት ከመናገር ተደናግሮ ከማደናገር ይጠብቀን ለኛው ጥያቄ ስራይን ለአላህ ብዬ ስሰራ ሸይጣን ይወሰውሰኛል ስራይን ሁሉ ለሰው ብዬ እንድሰራና የሰውን አድናቆት እንድፈልግ ያደርገኛል ይሄንም ሽርክ ላይ የወደኩ ስለሚመስለኝ ላለ መስራት ወዶ ሐላ ይህንን ነገር ለማቆም ምን ማድረግ አለብኝ ምክር እፈልጋለሁ የሚል ጥያቄ ይሄ የሸይጣን ሴራም በመሰረቱ መልካም ሥራ በሙሉ መሰራት ያለበት ለአላህ ብቻ ነው፣ ወንጀል ሁሉ መተው ያለበት አላህን ለማክበርና ከቅጣቱ ለመዳን ነው ብሎ ማሰብ ካለ ውስጥ ላይ፣ ከዚያ በኋላ እያንዳንዱን መልካም ሥራ ሲጀምሩት ለአላህ ብለው ከሆነ የሚጀምሩት፣ ከዛ በኋላ ልብ ውስጥ መጥፎ ስሜቶች ቢፈጠሩም ንያ ሊቀያየር ቢሞክርም ይሄን እስካልወደዱትና እስከታገሉት ድረስ እስከጠሉት ድረስ ምንም ችግር የለውም። ራሱን የቻለ የጂሃድ አይነትም ጭምር ኒያ ሊበላሽ ባለ ቁጥር መልሶ ወደ አላህ ማምጣት ሸይጣንን ማሳፈር። የሰው ልጆች ምን ያደርጉልኛል? ሶላት እየሰገድኩ ቁርአን እየቀራው ከዙሪያ ያሉት ሰዎችም ይሁኑ፣ ድንጋዮችም ይሁኑ፣ እንስሳቶችም ይሁኑ ለኔ አንድ ናቸው። አሳምሬ በሰራ ጀዛ የሚሰጠኝ ሚመነዳኝ አላህ ነው፣ ባበላሽ ሚቀጣኝ አላህ ነው። ለሰው ብዬ ለምን ጨምራለሁ? ለምን ቀንሳለሁ? ልንል ከነፍስያ ጋር ሁሌ ልንታገር ይገባ። ለሰው ብዬ ነው የምሰራው ያሻረክኩ ነው ብዬ ወደኋላ ላለው ይህ ሸይጣን የሚፈልገውን ነገር እንዲያገኝ ማድረግ ነው። መተው የለበትም። ሶላቱን ጀመርኩት ለአላህ ብዬ ነው ለአላህ ብዬ እሰግዳለሁ። አሳመርከ ሰው ስላየህ የሚል ስሜቱን ከውስጣችን ላይ ቢፈጠር እሰይ እኔ ለአላህ ነው የምሰግደው፣ ሰው የራሱ ጉዳይ የሚል መልስ በውስጥ እየተሰጠ እንኳን አስረዘምኩት፣ አሁንም አስረዝመዋለሁ፣ ለአላህ ነው እኔ የምሰግደው መባል አለበት። በዚህ መልኩ ሸይጣንን ተስፋ ማስቆረጥ እንጂ ተስፋ ቆርጦ በመሰረቱ ጠቃሚነቱ ኢባዳነቱ የታመነበትን ከይር ስራ ማቆም አይደለም፣ መፍትሄ የሚሆን ወከዛሊክ፣ ዱዓ ማብዛት አላህ ኢኽላስን እንዲሰጠን ከሪያ ከሱምዓ እንዲጠብቀን አዘውትሮ መለመን፣ በተቻለ ያክል መደበቅ የሚቻል ኢባዳዎችን እየተደበቁ ከሰው አይን እየራቁ ማድረግ ትልቅ መፍትሄ ነው። ሱና ሶላቶችን ቤት መስገድ፣ ሱና ጾሞችን ለሰው ሳያሳውቁ መጾም፣ መስጠት የሚፈልጉትን ሰደቃ ሰው ሳያይ መስጠት፣ ቁርኣን ሲቀሩ ሰወር ብሎ ሰው የሌለበት ቦታ ላይ ሆኖ መቅራት መፍትሄም በይፋ ለማድረግ ሰው ባለበት ቦታም ካለማድረግ ከተገደዱ መጀመሪያ ስራውን ሊሰሩ ሲሉ ንያን ማስተካከል ስሜት ውስጥ ላይ ቢኖርም ያን መቋቋምና ማሸነፍ ሰው ምን ያደርግልኛል? ቁርአን ሲቀራ ወይም ስትቀራ ድምጹ ያምራል ቢሉኝ፣ ሶላት ሲሰግድ አሰጋገዱ ያምራል ቢሉኝ፣ ሶላቴ ባያምራቸውና ቢያጣጥሉኝ ምንም ሊጠቅሙኝ ምንም ሊጎዱኝ አይችሉም። የሚጠቅሙ የሚጎዳውም አላህ ብቻ ነው። ይሄን አውቆ ወደ ኢባዳው መግባት። ኢባዳ ውስጥ ከገቡ በኋላ ንያ ድጋሚ የሚበላሽ ታግሎ መመለስ፣ ጂሃድ ማድረግ ይሄ በራሱ አጅር ያስገኛል። አላህ ተባረከ ወተዓላ ለሁላችንም ኢኽላሱን ይስተን ነው። ዓለ ኩልሼን ቀዲር። ሌላኛው ጥያቄ አንድ ሰው ለተወሰኑ ሰዎች ከብት ወይም ወይፈን ለማረድ ነድር ገብቶ ነበረ። ነገር ግን ከሌላ ሰው በጋራ እንረድና ግማሽ ግማሽ እንካፈል ብሎ ከሰው ጋር እርዶ ግማሹን ግማሹን ነድር ለተገባላቸው ሰዎች አደረገው ሙሉ ባለማረዱ ነድሩ እንዴት ይታያል? እንደገና ለብቻው ማረድ አለበት? ግማሹን ለነሱ ነድር ነይቶ ነበረ ያረደው። ያብራሩልኝ የሚል ነው። ሙሉ በሬ ላርድ ብሎ የተሳለ ሰው ሙሉ ማረድ አለበት። ግማሹ ሙሉን አይተካም። ስለዚህ ሙሉ በሬ ብሎ ከነበረ የተሳለው እንደገና ሙሉ በሬ ማረድ ይጠበቅበታል። ስለት የተሳለ ሰው ስሙን ጠርቶ የተሳለውን ነገር ራሱን ነው መምላት ያለበት ለኔው ጥያቄ፣ በጦሩ ምክንያት እህቴ ተገድላለችና ቀብር ቦታ ሄደው ለመቅበር አሸጋሪ ስለነበረ ከመኖሪያ ቤት በረንዳው ላይ ቀበሯት። አሁን ሲረጋጋ አውጥተው መቅበሪያ ቦታ ወስደው ቢቀብሯት ችግራለው? ምክንያቱም ቤተሰብ በጣም እየተረበሹ ስለሆነ ነው። ጀዛኩም الله خير امين الله تبارك وتعالى ያደርገው ለቤተሰቦቿም የተሟላ ሷብር እና ምንዳ ይስታቸው የሰው ልጅ ሲሞት ራሱን የቻለ ለመቃብር የተከለለ የተወሰነ ቦታ ላይ ነው መቀበር ያለበት። ቤት ውስጥ ደጅ ላይ ለመቃብር ያልተከለለ ቦታ ላይ መቅበር አይፈቀድም። ኋላ ላይ መቃብርነቱ ተረስቶ ክብሩ እንዲነካ ምክንያት ሊሆን የሚችል ነገር ሊፈጠር ይችላል። እንደዚሁ ደግሞ የመቃብር ቦታ ላይ ተለይቶ ከታወቀ ሰዎች ዚያራ እያደረጉ የሚያደርጉለት ዱዓ ሊቀር ይችላል። ሌሎችም የተለያዩ ጉዳቶች ስላሉት የሞተ ሰው በተቻለ ያክል የመቃብር ስፍራ ላይ የታወቀ ቦታ ላይ ነው መቀበር ያለበት። ይህ ሳይሆን ቀርቶ ለየት ያለ ቦታ ላይ የተቀበረ ሰው ወጥቶ ወደዛ መሄድ አለበት። ስለዚህ አሁን ላይ ከተቻለ አውጥቶ ወደ መቃብር ቦታ ወስዶ መቅበሩ የሚቻልና የሚደገፍ ተግባር ነው። አላህ ተባረከ ወተዓላ ሀገራችንን ሰላም ያደርግልን፣ የመጣውንም በላ እሱ ይመልሰልን። ኤለኛው ጥያቄ በእኛ አካባቢ ሰው ሲሞት ሶስት ቀን አቆይተው ነው የሚቀብሩት። ለምሳሌ ሮብማታ ቢሞት ጁሙዓ ይቀብሩታል። እናም የጁሙዓን በረካ አገኘ ይላሉ። ይህስ አባባል ትክክል ነውነ? ጁሙዓ የሞተ ሰው የተለየ ነገር አለውነ? ያብራሩልን የሚል ጥያቄ ነው። ነቢያችን ሰላቱ ሰላም ቡኻሪና ሙስሊም መዘገቡት ሐዲስ አስሪዑ ቢልጂናዛ فإن تكون صالحة فخير ወእን የኩ ሲዋ ዛሊከ ፈሸሩን ተነሁ አሪቃ ቢኩም ብላ፣ ጀናዛን ፈጥናችሁ ሸኙ፣ ቅበሩ። መዋቹ መልካም ሰው ከሆነ ወደ ኸይር ወደ መልካም ነገር ነው ፈጥናችሁ የምትወስዱት፣ አኼራ አላህ ያዘጋጀለትን እንዲያገኝ የምታደርጉት። መጥፎም ሰው ከነበረ ደግሞ ከትከሻችሁ ላይ ከቤታችሁ ላይ ቶሎ ትገላገሉታላችሁ ብላ። ስለዚህ ሰው መሞቱ እንደተረጋገጠ ፈጥኖ መቅበር ሱናና ተወዳጅ ነው። በማታውን እንኳ ቢሞት ማታ ላይ መቅበር ሱናና ተወዳጅ ነው። ከዚህ አንድ ቀን ሁለት ቀን ማዘግየቱ አስገዳጅ ሁኔታዎች ከሌሉ በስተቀር በወንጀል ድርጊት ሞቶ ይጣራ ተብሎ እስካልተባለ አልያ ደግሞ ያሉበት ቦታ ላይ በጭራሽ መቅበር ማይቻል ሆኖ ሌላ ቦታ ወስዶ ለመቅበር ከተገደዱ ለመቅበር የሚያስከፍሉ ሀገራት ላይ የሞተ ሰው የሚከፈል ስለሌለ መቆየት ካልተገደዱ እና መሰል የሆን ምክንያቶች ከሌሉ በስተቀር አውሎ ማሳደር ማዘግየት አይገባም። ከዚህ አልፎ ደግሞ ሚያዘገዩት በጁሙዓ በማክሰኞ ወዘተ ለመቅበር ብለው ከሆነ ይሄ ቢድዓ ነው። የሰው ልጅ ምን ሲሰራ ኖሮ በምን ሁኔታ ሞተ እንጂ የሚባለው በምን ቀን ሞተ አይደለም። የሚባል እግሌ በሚባል ቀን የሞተ ከቀብር ግጣት ነጻ ይወጣል፣ የጀነት ይሆናል፣ ኢላ ገሪ ዛሊክ የሚባሉ ነገሮች በሙሉ ትክክለኛ ያልሆኑ አባባሎች ናቸው። በዚህ ዙሪያ የሚነገሩ አሐዲቶችም አብዛኞቹ ዶዒፎች ናቸው። ጁሙዓ ቀን መሞት የኻቲማ ማማር ነው የሚል ሐዲት አለ። ይህንንም በርካታ ዑለሞች ደዒፍ ብለውታል። አንዳንዶች ሶሒሕ ያሉበት ሁኔታ አለ። እንደው በቀኑ ከመሞት አንጻር ነው እንጂ ሐሙስን ጁሙዓ አንጠብቃችሁ ቅበሩ የሚል አይደለም። ይሄም ሐዲስ ቢሆን ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰዎች ኢማም መሪ፣ ቀድሞ አንኳክተው ጀነትን የሚያስከፍቱ ህዝባቸውን አስከተለው የሚገቡ ሰው ናቸው። በሰኞ ቀን ይሞቱት። ኢማን ላይ እስላም ላይ መልካም ስራና ጽናት ላይ የሞተ ሰው በተኛውም ቀን ይሞት የአላህ ረህመት ተስፋ ይደረግለታል። በወንጀል በሸር በኩፍር በቢድዓ አላህን በማስቆጣት ላይ ኖሮ የሞተ ሰው ደግሞ የአኼራ ቅጣት ይሰጋለታል፣ የሞተው ቤተኛውም ቀን ቢሆን። ስለዚህ የሚታየው ምን ሰርቶ በምን ሁኔታ ላይ ሞተ እንጂ በምን ቀን ላይ ሞተ አይደለም። ቤተኛውም ቀን ይሞት፣ የሰው ልጅ አኼራ ላይ ከመጠየቅ ቀብሩ ላይ ከመፈተን አይድንም። የሰሩት ያለው ስራ ስህተት ነው። ሰው እንደሞተ ፈጥኖ እንዲቀበር ነብዩ አዘዋል። ቡኻሪ ሙስልም በዘገቡት ትክክለኛ ሐዲስ ፈጥናችሁ ቅብሩ ብለዋል። እንደዚሁ ደግሞ ከቅብር ፈተና የሚድን ሰው ቢኖር ሰዐድ ይብን ነበር ብለል ሲሞት የአላህ አርሽ የተንቀጠቀጠ፣ ለሰሃባ ቀብር ላይ የሚገጥሙ ድንጋጤዎች፣ ፈተናዎች ለሱ እንኳን እንዳልቀሩ ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። በመልካም ስራ መዘጋጀት እንጂ እድልን ቀንን መጠበቅ አይደለም የሚጠቅመው የሚያዋጣው። ሌላኛው ጥያቄ እህቴ ከአስር ዓመት በፊት አግብታ ተፈታለች። ማህሯም አንድ ሺህ አምስት መቶ ብር ነበረ። አሁን ላይ ለማግባት ፈልጋ ነበረ። ማህሯ እንዴት መሆን አለበት? ከቀድሞው ማህር ጋር ግንኙነት ይኖረዋል? ምንም ግንኙነት የለውም። እሷ ቤተሰቦቿ የሚያገባ ሰው የተስማሙበትን መህር መክፈል መጠየቅ ይቻላል። በሸሪያችን ከዚህ በታች መህር አትስጡ ከዚህ በላይም አትስጡ ወይም አትቀበሉ አልተባለም። የሚያገባው ሰው አቅሙን አውቆ የተጠየቀውን ነገር ፈቃደኛ ሆኖ ከሰጠ ምንም ችግር የለም። ነገር ግን በጣም እንዳይበዛ ሸሪያችን መክሯል። ከጋብቻዎች ሁሉ የተባረከ ጋብቻ ማህሩ ጣጣው ቀላል የሆነ ጋብቻ ነው ተብሏል። ስለዚህ ሁለቱ እሷና የእሷ ቤተሰቦች ከሚያገባው አካል ጋር የተስማሙበትን መሐር መክፈል ይቻላል። ድሮ ሺህ አምስት መቶ ስለነበር የተከፈለው አሁን ከዛ ማለፍ የለበትም አሊያ ደግሞ እሱን ለመካስ በብዙ እጥፍ የሚበልጥ መሆን አለበት አይባል። እንደ አዲስ ተጋቢ በጊዜው በተስማሙበት መሐር ማድረግ ይቻላል። ታዲያ ወላሁ አእለም። ለዛሬ ይህ በዚህ እናበቃለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ